ሰላም ሰላም፣ ውድ እና የተከበራችሁ የእብርሃም ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከሁለት ሰዎች መሀል ተከብቤ መጥቻለሁ። ኖፍ ኑኦል እንግዲህ ብዙዎቻችሁ የምታውቁት ኧረ ፉክክራችን አልቻልኩም። እኔ ቶሎ ትውጣ የመጣሁበትን ተናግሬ እና ውድ ቤተሰቦቻችን ለመጀመሪያ ጊዜ ይህን ቪዲዮ የምታዩት ሰብስክራይብ በማድረግ ቤተሰቡኑ ላይክ፣ ሼር፣ ኮሜንት ማድረጋችን አትርሱ። እናንተ ሰላምታ ምናምን ብዬ ወሬ አላበዛባችሁም ስለሚደክማችሁ ማለት ነው። እና የሚሆነው ውድድር አለ። ሁለት ሌትር ውሃ እንግዲህ ለሁለቱም ተዘጋጅቷል ማለት ነው። ቀድሞ የጨረሰ ወይ ደግሞ የተሸነፈ ሰው የሚሆን እዚህ ጋር ሽሮ አለ። ሽሮ ትልቁ ማንካ አንድ ሽሮ አለ። ይሄ ይበጠበጣል። የሚበጠበጠውም በቃራ ሶስት ፍሬ ቃራ ና ሶስት ፍሬ ነጭ ሽንኩርት አይናችሁ እያየ ይጨምርበታለሁ ማለት ነው። ከዛን የተሸነፈ ሰው ቀስ እያለ ያወራርዳል ማለት ነው በመድሃና ላይ በስላሴ የሽሮ ጁስ ነው ግን፣ እንጀራ መጠየቅ አይቻልም። አንተ እኮ በስተመጨረሻ ትሸነፋለህ። ሳይሆን እንትን ይጨመርልኝ ወይ ይሄ ቀነስ ስላለ ውድድር ላይ ስላየክ ነው። በውሃ ተስማምተን አመድ ያለበስከኝ ረክ እንዴ? እነሱ ያውቃሉ፣ እነሱ አድማጭ ያውቃል። በዛ በቻሌንጅ ስለማቆ ነው። ጨምር ሙላ፣ ውሃ እዚህ ላይ ምንድን ነው? ድምፁ ልክ መስላችሁ ትነጃለሽ። በስመ አሙልድ በቃ እንግዲህ እሺ እኔ ከካሜራ ጀርባ ሆኜ አያችኋለሁ። እናንተ ግን እስከ መጨረሻ ድረስ አብራችሁ ሆናችሁ እንድታይሆን በአክብሮት ጋበዝ ናችሁ። ቀጥታ ወደ ቪዲዮ እሺ የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ውድድሩና ሕጉን እነግራችኋለሁኝ። የውድድሩ ሕግ ምንድን ነው? ይሄ ሁለት ሊትር ውሃ ነው። ሁለት ሊትሩን ውሃ በአንድ ጊዜ በየትኛውም ሰዓት ጠጥቶ ሳያወርዱ መጨረስ ነው። ሳያወርዱ መጨረስ ነው። በስሕተት እንኳን ያወረደ ወይም ደግሞ ካፉ የነቀለ ሰው ተሸንፏል ማለት ነው። ስለዚህ ያለው ነገር ይሄ ነው። ያወረደ ወይም ደግሞ ሳይጨርስ የቀረ የተሸነፈ ነው። ይሄንን የሚገርም የተቀመመ ሲኦል ወይም ገሀነብ ይጠጣል ማለት ነው። ወይኔ ጉዴ ፈላ! ወይኔ ጉዴ ፈላ! እሺ ውድድሩን የሚያስጀምሩልን ቁጥር ይቆጥሩልናል ከዛ እንጀምራለን ማለት ነው። ውድድሩን የሚያስጀምሩልን አቶ ብርሃን ይባላሉ። ያስጀምሩልን። እንግዲህ ለመጀመር ሬዲ ናችሁ በሽኖ

በእውነት እኔም ቢሆን አልጠጣውም። ምን አልጠጣውም? ምክንያቱም እኛ ለቪዲዮ ነው የፈለግነው። ኢንተርቴንመንት እኮ ነው እንዴ። አይጠጣ ቤት በካሜራ የታየ ነገር ብሎ ሪል ነው እንዴ አደለም። የጨጓራ ለመሰለ ጨውና አልቀጣም። በቃ እኔ እናንተ በምትሉት ነገር አደለማ። ችግር የለውም ለምን አይደለም እንደ እኔም አልጠጣም። አታስጠጣኝ፣ ቅጣት ነው። ኮሪያ ልጅ አይደለም፣ ቪዲዮ ነው። ኖ ኖ፣ ለቪዲዮ ብለን ለቪው ብለን ለስንት ዶላር እንደሚቆጠር እንደ አይመስልሽም? ጀምሮት ማለት እንደዚህም ብሎ ይጀምርና ከዛ ሽሮ እኔ እኮ ነኝ ያልኩት። ተማስሏል ግን እንትን እንዳትለው እሺ። አረ ይሄ ሽሮ ችግር መጀመሪያ ተዘጋጀሽ ነው፣ ለቪዲዮ ነው እኮ ብራዘር። እዚህ አምር ሬሊጅ ችግር የለም ተቃቃቂ አይደለም እና ዋውን ጨረስኩኝ ያወጣውት እኮ እሺ እንትን ነው በርቷል። ከፍቶ ኖ ኖ አማስላማስ ብቻ በአፉ ጋር ነው የሚያስጠጋው። ከዛ ከት አድርጌ አይደብረል መና ፖስት አድርጌ

ጥሩ ነው ደስ ይላል ደስ ይላል አላስብ እቺ ናት በጣም ነው ደስ የሚለው Ah. ne Ah ክቡራትና ክቡራን ተመልካቾቻችን እንግዲህ ውድድራችን በዚህ መልኩ ተጠናቋል። ሁለት ሌትር ውሃ የመጠጣት ነገራችን ተጠናቀ። አው ለነከ ከመትልኝ በዚሁ ተጠናቋል ማለት ነው። በሚቀጥለው ጊዜ በሌላ በአማረ ቪዲዮ ከናንተ ጋር ተመልሰን እስክንገናኝ ድረስ በያላችሁበት የዓለም ጫፍ መልካም ጊዜ፣ መልካም ቆይታ። ቸሪያ ወይ ሁለተኛ ግን አልቀጣላችሁም። ምን ምን ቪዲዮ ማለት ምን ማለት